ፍቅርን ግለጽላት። አሁን በዙሪያ ካሉ ነገሮች በጠቅላላ እልሜ ብዬ ካስቀመጥኩት ነገር ራዕይ ብዬ ከያዝኩት ነገር እያለፍንባቸው ካሉ ችግሮች እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ይውጣልሽ በደንብ ተናገር። ማልቀስ እንኳን ብዙም ይቅርብኝ፣ እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው ሰው ፈልጋለሁ፣ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሺንግ ተሰራ አይደለ ወይ፣ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁም ሳጥን ግዛ፣ ወይ አልጋ ግዛ አልኩት። አራት አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨረስም የቤት እቃ ያስፈልገዋል፣ እና አንዱን አግዘኝ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርግያለው የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር መቶ ሺ ስልሳ ሺ እየሰራሽ ያላለፈልሽ እኔ ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግር አልችልም። ለምን እንደዚህ ትለኛለ? እስከ ዛሬ ሰራሁን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው ስሙ፣ ባለቤቴ ቸርዬ ነው ምለው፣ ቸርዬ ነባትለዋለኝ በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርገው ቆጠርኩኝ እና በቃ የተለየ ነገር እንድረዳኝ ፈለግኩኝ። ከዛ ሰለው ያው በቃ በዛ በዛ የተነሳ እኔ ጌላክ ሹብር እንደውም የሁለት አመት አይሞላም የሶስት አመት አይሞላም ማለት ጀመረ። ኤምባሲ ሂጅ፣ ፕሮሰስ ጀምሬያለሁ የሚያውቁ ሰዎች ይናገራሉ። እራሱ እኔ ለልጅ የሰባት አመት በጣም ልደርስለት በጣም ብዙ ለፍጭ የነበር መጣ ማለት በቃ ልጅ ይመጣሉ ብየው ምን አጓጉቻሉ። ትክክል፣ ፕሮሰስ ጀምር ያሉ ልመጣ ነው እኮ። ለምን እንደዚህ ትለኛለህ ስለው ሶፋውንም አድርገውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዥዋለሽ አለኝ። ምን አልኩት። አሁንም ስመጣ የኔን እጅ ነው የሚጠብቀው። እኔ እኮ እጄ ላይ የለኝም ያለኝም ካርጓ አድርጋለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው። እኔ ጋር የላክሽው ብር የሶስት አመት አይሞላም የሁለት አመት አይሞላም። በቃ እነኛ ነገሮች ብጥብጥብጥ አሉና። ቤተሰብ ጋ ደረሰ ማለት ነው። እኔ በትዳሪ ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰብ ጋ እንዲደርስ አድርጌ ያላቅም ነበር። ግን ያ በቃ መጨረሻ ደረጃ ላይ ሲደርስ እናቴ ይለችው ለአባቴ፣ አባቴ እናቴ ያለች አባቴ ላ ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም ማለት እግዚአብሔር ይስጣው። እንደውም እሷ ጋር ያለው ብር ይበልጣል። እኔ ጋር የላከችው እኮ አንድ ሚሊዮን አይሞላም ማለት እኔ ጋር የላከችው እኮ አንድ ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67 ሺህ ነው። ስለዚህ እኔ እንግዲህ 67 ሺህ ብሰራ አስባ መታመም አለ፣ ሳኡዲ ህገ ወጥ ነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያያንን እንኳን ሳይደምር እኔ እውነትን ሁሌ ስለምነግረው ሁለት 2000 ከሆነ የምሰረው ደሞዝ ሁለት ነው የምሰረው ለዋሉኝ 1500 ከሆነ 1500 ነው። ከዛ እሱ የምሰረው በ2500 ነው። 2500 ሲባዛ በዝ በአምስት አመቷ 3 ሚሊዮን ምናም ትሰራለች። እኔ ገይላከች አንድ ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናም ሁሉንም ሳያስብ ማለት ነው። እኔ ገይላከችሁ ይሄ ነው ብሎ ከዛ ሲል ታውት ነው ያልኳቸው። በህግ መጠየቅ ይችላል ገብተዋል ቤተሰቦቼ፣ እኔ ቤተሰብ አለኝ መጠየቅ ይችላሉ። ግን ተዉት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተዉት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም ሰማንያ ላይ ሆኖ አመቴን ሊያስብ ሆነ። ገብተዋል አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ ሰማንያ ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ ሰማንያውን አውርዱልኝ አልኩት። ይፍታኛል ኩኝ ገንዘብ ሽስ ባል ተውት። ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው። እመብርሃን ተጠብቀው በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንድረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የእሱን ክፉ ማምላክ ለእኔ ታድርገው። ክፉን መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ተው ታልኳቸው እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጅ ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር። ለምን በስድብ ሸኘኝ? ጥያቄ የሺ አደውልባት። በጣም ያሳዝናል። እንግዲህ የሺ የሺ ይሰማል። እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ ይሄ ፖለቲካ አይደለም ምናምን ምትሉ ሰዎች አላቸው? ይሄ እኮ ፖለቲካ ያመጣብን እራሱ ይሄ ፖለቲካ ነው እንጠይቃት ነገር ነበረ ቤቱ የማን ነው በማን ስም ነው የተሰራው ያ ቤትም እኮ አንቺ እየላክሽ ከተሰራ የአንቺም ነው የሚል ጥያቄ መጣለች ጠይቃት ነበር ጥያቄ ቤቱ የት ነው የተሰራው? እዛው ማጀቴ፣ ማጀቴ ከተማው ነው? አይደለም፣ ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው፣ ዝቅ ብሎ ቤተሰብ ሰው ጋር። አዎ ቦታው የአያቱ ነው፣ አያቱ ናቸው የሰጡት። አሃ ቤቱ ግን የሰራሽው አንቺ ነሽ? የጋራ የጋራ፣ እንበለው የጋራ አይ ገብቶኛል ስለዚህ በ ፊኒሽንግ ብቻ ነው እኔ በግሌ ፊኒሽንግ በግሌ ነው ቤቱን የጀመርነው እዛው እየኖርን ነው እዛው በምን ነው ጀመረነው ጀምረን ጣራና ግርግደው ቆመ ጭቃ ብቻ ተመርጎ ነው ወደ ሳውዲ የመጣሁት። ከዛ ነው ሁሉን ይሄ ሲሚንቶ ምናምን ፊኒሺንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው ባይዘው። ፍርድ ቤት ስትሄጂ ስትመለሽ፣ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለው። አሁን አይወላችሁ፣ አሁን አይወልሽ። አንደኛ አንቺ በስደት እያለሽ አባትሽን አጠሻል፣ የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀያል በጣም አክብሮት አለን ባይዘው። እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ ይሄ ታሪክ የአንቺ ታሪክ ይታል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች፣ በተለይ የአማራው ታሪክ ነው። እኔ ሁልጊዜ ይናገራሉ አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቅቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለበት። እዛው እያለች አልተግባባችሁ ማለት ለምንድን ነው ያንን የምታደርግ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጪ በቃ፣ ሂጃለሽ። እሱ ያላደረገው